ሰላም ጠና ይስጥልኝ። ለቦንዳ ለባሽ ታላቅ የምሥራች ዜና ይዘን ከወደ ሐዋሳ ከች ብለናል። አድራሻውን በውብቷ ሐዋሳ ኢንዱስትሪ መንደር ያደረገው ዓለም ቦንዳ የጥራት ደረጃቸው በደንበኞቹ አፍ የተመሰከረለት ውበታቸውን የጠበቁ የቦንዳ ጫማዎችንና አልባሳትን በተመጣጣኝ ዋጋ እየሸጠ ነው ለልጅ ለአዋቂ፣ ለሴት፣ ለወንድ፣ ለሁሉም እንደ የፍላጎታቸው ጥራትና ውበት ባላቸው የቦንዳ ውጤቶች እያዘነጠ ነው። ከሐዋሳ ከተማ ውጪ በአርባ ምንጭ፣ በወላይታ ሶዶ፣ በሻሸመኔ፣ በድላ፣ በአዲስ አበባና በሌሎችም ከተሞች ለምትገኙትም መፍትሄ አለን። በብዛት ለሚወስዱት የማይታመን ቅናሽ እናደርጋለን። በአጋጣሚ እግሮት ሐዋሳ ከተማን ከረገጠ ዓለም ቦንዳን ሳይጎበኙ በፍጹም እንዳይመለሱ። ለበለጠ መረጃ በስልክ ቁጥራችን 0990762978 ይደውሉ። ዓለም ቦንዳ የዘናጮች ምርጫ።